ነው ዝና፣ መሞት ፈልገ፣ እንዳትጠራጠር፣ እተኩሰዋል። ሊገሉኝ እንደሚፈልጉ ታውቀ፣ ለመካድ እንዳትሞክር፣ እገልሃል። ታውቃለ አይደል ዝና፣ የት ደርሰዋል? ከየት ጀምሮ ነበር ስትከታተለው የነበረው? ገና ከቤት እየወጣ እኮ ነው። ማንን ነበር ስትከታተል ነበር? ልጅቷን ነው ስትከታተል የነበረው ከቤት ጀምሮ ነው የተከታተልቃት። አዎ፣ እየተከታተለን ነበር አይደል? አዎ፣ አንተ ቆይለን ብሎ ማተወን በለው ዝና ምን እንደምታውቃለህ እየተከታተልኩ ነው እገልሃለሁ፣ ብላለች። በጣም ያሳዝናል ብሩክ። እንግዲህ ምሳሌን ለማሳከም ወጥቶ ምሳሌን ሳይዝ ተመልሷል። ቅድስትዬ በጣም አዝናለች። የተፈጠረው ነገር እንግዲህ ከባድ ነገር ነው። ምስሌ ድና ትመለሳለች ብለን ብዙዎቻችን ጓግተን ነበረ። ነገር ግን አልሆነም። ሞገስ ደግሞ ቆርጦ ተነስቷል። ዝናን እንግዲህ እጅ አልሰጥም፣ ከዚህም በኋላ አልፈራውም። እሱም ወንድ፣ እኔም ወንድ ነኝ፣ አልፈራውም ብሎ እንግዲህ የላከበትን ሰው አስፈር አስፈራርቶ ስልኩን ተቀብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ምሳሌ ቀጣዩን ክፍል ወደ እናንተ እዤ መጥቻለው። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ቪዲዮ በመሀል አስገባላችኋለው፣ እስከ መጨረሻው ተከታተሉ። ቪዲዮም ላይክ በማድረግ ጀምሩ። ብሩክ እንግዲህ ምሳሌ ለማሳከም ብዙ ዋጋ ከፍሎ ከሀገር ወጥቶ ነበረ። ነገር ግን የወጣበት ሳይሳካለት ተመልሷል። ይሄ ደግሞ በጣም ሁሉንም ልብ ሰብሯል። ቅድስትና ዳጣ በጣም ደንግጠዋል። ብሩክም አንገቱን ደፍቷል። እንግዲህ ከተሳካለት ብሩክን ኤርፖርት ነው ሄደን መጠበቅ ያለብን። ሞገስ እሱን ሊቀበል ምናልባት ሊወጣ ይችላል ብለው እንግዲህ መሀሌትና ዝናም እዛ ሄደዋል። ነገር ግን ሞገስ ደግሞ አልሄደም። ሉላ ዛሬ ነው ብሩክ የሚመጣው ሀገር የሚገባው ብለከኛ ለምን አሌት ክን ብላ እየመከረችው ትገኛለች። ሞገስ ግን መሄዱ እንደኔ ጥሩ አይደለም፣ ያው እንደፈራው ቢቀር የተሻለ ነው። ሉላ ግን ብሩክ ትክክል ነው ያደረገው። ምንም ቢሆን ጓደኛክ ነው። እኔው ተመልሽ እኔን አግኝተኸኛል። እሱ ያደረገው ነገር ትክክል ነው። እሷ ብትሞት ግን ልናገኛት አንችልም። ጓደኛክን ሄደክ ልትጠብቀው ይገባል። የሆነ ነገር ሊያረገው ይችላል ያ አውሬ። እሱ ጋር ባትቀርብ እንኳን ከሩቅ ሆነክ ልትከታተለው ይገባል። አንተ ብሩክን ትልቅ ጥፋት አጥፍተክ፣ ምናልባት ይቅር ብሎ ከያቀም ወይ ይቅርታ ለምን አታረግለትም እያለች ብሩክና ሞገስ እንዲታረቁ እንግዲህ ሉላ የበኩላን እየተወጣች ትገኛለች ማለት ነው። ሞገስና ዳጣን የሚከታተሏቸው ሰዎች ዛሬ እንግዲህ ዳጣና ሞገስ ሲገናኙ ከኋላ ሰው እየተከታተላቸው እንደሆነ ዳጣ አይታለ። ሲቀጥል ሞገስም አይቷል። ሞገስ እንግዲህ አሁን ላይ የብሩክን ሽጉጥ ይዞ ነው የሚንቀሳቀሰው። ከኋላ ዞር ብዬ ይዘዋለው እዚጋ ከለል አድርገኝ ባለው መሰረት አጋቹ እንግዲህ ከዝና ጋር ስልክ እያወራ ሞገስ ደግሞ ከኋላ ይዞታል። ዝናን ይሄው እየተከታተልኳቸው ነው፣ እዚህ ሰፈር ነው ያሉት ብሎ ሲነግረው ተከታተላቸው በደንብ እንዳያመልጡ። እኔም እየመጣው ነው፣ ተከታተላቸው ነገር ላይ ካለው እነሱ ቢያመልጡ ውርድ ከራሴ በገንዘብ ሳይሆን በአንተ ነው የምመጣው፣ በደንብ ተከታተላቸው እያለ እንግዲህ ስልክ እያወራው ይገኛል። ሞገስ ደግሞ ከኋላ ይዞ እንግዲህ ሽጉጡን ደቅኖበት ስልኩን ነጥቆት ሄዷል። ይሄ በጣም ትልቅ ነገር ነው። ሞገስ እንግዲህ አሁን ላይ ጀግና ሆኗል። በምንም አልደራደርም ብሏል ማለት ነው። ስለዚህ ዝና ሉላ ሊያገኛት አልቻለም ማለት ነው። እስካሁን ድረስ ማህሌትን እንግዲህ ቀጥሮ አግኝቷታል። ምን አይነት ጅል ነሽ? አንቺም ጅል ነሽ፣ የላክሻቸውም ሰዎች ሁሉ ደግሞ እንዳንቺው ጅሎች ናቸው በማለት እንግዲህ በጣም ተኮሳትሮ እየጮህባት ይገኛል። ማሌት ላይ ምን አይነቷ እንከፍ ነሽ እያላት ነው ምንድነው የተፈጠረውን ነገር ለምን ዝም ብለክ አትነግረኝም? ምንድነው እሱ ስትለው አንቺ የላክሻቸው ሰዎች እንዳንቺ ጅል ናቸው። አግቱ፣ ተከታተሉ ብለሽ የላክሻቸው ስልኩን አስረክቦ ይሄው ተመልሷል። ቢያንስ አንቺ ምንም ማድረግ ባትቺ ለምን ደና ሰው አትቀጥሪም? እንዴት እንደዚህ ታደርጊያለሽ? ወይኔ እኔ አሁን ሉላን ብቻ ነው የምፈልገው ሉላን ነው የምፈልገው ብዬሽ አለው ምን አይነት ሴት ነሽ? እያለ እንግዲህ መሀሌት ላይ እየጮኸበት እየጮኸባት ይገኛል ማለት ነው። ዝና እነ ሞገስ እንግዲህ አሁን ላይ ድል ሊነሱ ነው፣ እያሸነፉ ይገኛሉ። ምን ማድረግ ነው ታዲያ የሚሻለን? እንዴት እናድርግ? እያለች ነው መሀሌት ማለት ነው እኔ ሚስቴን ነው የምፈልገው፣ ሉላን ነው የምፈልገው። ምንም አድርጊ አላልኩኝም፣ እነሱ ያሉበትን ቦታ ብቻ ጠቁሚኝ፣ እኔ እዚያው እራሴ ሂጅ አጠፋቸዋለሁ እያላት ይገኛል። የምትፈልጊው ቤት እንዲገዛልሽ አይደለ? ስለዚህ ይሄንን ደግሞ ሞገስ ሲወገድ እና ሲወገድ ብቻ ነው ሞገስ ሲገደል ነው ለአንቺ ቤት መግዛት የምችለውን ብሏታል ማህሌት አሁን ላይ በጣም ግራ ተጋብታለች ከብሩክ በመፋታቷም በጣም ተጸጽታለች ዝና እንግዲህ መጠቀሚያ እያደረጋት ይገኛል በርግጥ እሱም እያኖራት ነው ቼክ እየጻፈ ከሱ ቁጥጥር ስር ደግሞ ወዲና ወዲያ ውልፍት ማለት አልቻለችም ማለት ነው እዚህ ጋር ቅድስት ደግሞ ምስሌ ትመጣለች ብላ እንግዲህ ቤቱን በደንብ እያዘጋጀች እራሷም እየተዘጋጀች እንደዚሁም ዳጣን ዳንስ አስተምሪኝ እያለቻት በጣም በደስታ ፏፏ ብላ ተገኝታለች ማለት ነው። ምስሌን በሰላም ለመቀበል ተዘጋጅተው እንግዲህ ቅድስትና ዳጣ ወደ ኤርፖርት ሄደዋል። ሞገስ ከእናንተ ጋር አልሄድም ስላላቸው እነሱ ሁለቱ እራሳቸው ብቻ ሄደው ነበረ። በቃ ያዩት ነገር በጣም አስደንግጧቸዋል። ብሩክ ባዶ እጁ ነው የተመለሰው፣ በሐዘን ነው የተመለሰው። ይሄ በጣም ማስደንጋጭ ነገር ነው። ይሄ ባይፈጠር ብለን እኛም ምሳሌ ድና ብትመለስ ብለን በተስፋ ጠብቀን ነበረ። እንግዲህ ያው ሰው እንዳሰበው አይደለም ነገሮቹ። ኦዲየንሶች እንግዲህ የምሳሌ ኦዲየንሶች ምሳሌን ስላላየናት በጣም ቅርብ ብሎናል። እዚህ ጋር እንግዲህ መሀሌት በጣም ተጨንቃ ነው ያለችው፣ ማለት ነው ተጨንቃ በጣም ምክንያቱም ሞገስን ማግኘት አልቻለችም። ብሩክም እየተመለሰ ነው። የሚደረገው ነገር ሁላ ግራ ገብቷታል። ሞገስን እንዴት አድርጋ ማስገደድ እንዳለባትም በቃ ምንም እየቻለችበት ነገር የለም። ዝና በጣም ጮህባታል። ዝና ስለጮህባት በጣም ተከፍታና እንግዲህ በሀሳብ ውስጥ ነው የምትገኘው ምን ሆነሻል? በክላትም ይፍራታ ሰዎቹ ስልክ ቀም ስልክ ተቀምተው ሞገስ ስልክ ቀማቸው አግኝቷቸው ነበረ። ስለዚህ ዝና በዛ የተነሳ በጣም ነው የጮኸብኝ። አሁን ላይ ግራ ግብት ብሎኛል፣ ምን ማድረግ እንዳለበኝ አላቅም ብላ በጭንቀት ውስጥ ትገኛለች ማለት ነው። ምን መወሰን እንዳለባት ግራ ነው የገባት። ብሩክ እንደሚገባ ደግሞ? ለዝና የነገረችው እሷ ናት። ብሩክ ጀግና ነው ብሎ መሰከረ ዛሬ። ብሩክ ጀግና ነው፣ ይመቸው፣ ይመቸው። ብሩክ ጀግና ነው። እናቱ የወለደችው ወንድ ነው፣ ይመቸው፣ ጀግና ነው ብሎ አጨብጭቦለታል። ዝና እንደዚህ አይነት ወንድ ነበር ስፈልግ የቆየሁትና፣ ብሩክ ይመቸው፣ ወንድ ነው፣ ወንድ ነው፣ ይመቸው፣ እናቱ የወለደችው ወንድ። ልጁን እንግዲህ ሊያሳክም ሄደ። እኔን ሸውዶ አንቺንም ሜዳ ላይ ጥሎ ቤትና መኪናውን ሸጦ ሞገስንም ከቶ ሄዷል። ወንድ ማለት እንደዚህ ነው፣ ብሩክ ጀግና ነው ብሎ እንግዲህ ሞገስ ዛሬ አይሚን ዝና ዛሬ እንግዲህ ለብሩክ መስክሯል ማለት ነው። ይሄ ሞገስ ግን በቆባቃ ነው ብሏል። ሞገስም አሁን ላይ ዝም እያለ አይደለም ቆርጦ ተነስቷል ማለት ነው። ሉላ መደበቅ አለብን። ቀን እስከሚመጣ እንደበቅ ብትለውም እንኳን እንድደበቅ አታበረ አታበረታችኝ ይልቁኑ ጀግና እንደሆን ወደፊት አበረታችኝ። እስከ መቼ እንፈራለን? ከተወለድኩበት ሰፈር የትም ለሱ ብዬ አልሄድም። ከዚህ በኋላ የመጣውን ነገር እቀበላለሁ። አንቺን ከእጄ የሚወስደው ደግሞ እኔ ስሞትና ስሞት ብቻ ነው ብሎ ወስኖ ተነስቷል ማለት ነው። አልፈራም ብሏል። አሁን ላይ እንግዲህ ጦርነቱ ከዝና ጋር በጋህድ ሊካሄድ ነው። ዝና ሉላን አያገኛትም ከዚህ በኋላ በቃ የሞገስ ናት። ምንም በዚህም በዚህም ቢላቸው ሊይዛቸው አልቻለም። አሁን ደግሞ ብሩክ ተመልሷል። ብሩክ ከተመለሰ ደግሞ ብሩክና ሞገስ ይታረቃሉ በእርግጠኝነት እነሱ ደግሞ አንድ ላይ ይሆናሉ። ስለዚህ ለየብቻ ስለማያገኙቸው ያሸንፋሉ ማለት ነው። መሀሌት እንግዲህ ሞገስን ስታስገድል ነው ቤት የምታገኘው። ኢፍራታ ግን ይቅርብሽ ከዛ በኋላ ሞገስን ብትገሊ እራሱ ቤት እንደ አይገዛልሽም። እሷ ናት የገደለችው ብሎ ይልቁንም እስር ቤት እንድትበሰብሽ ያደርግሻል። ስለዚህ ይቅርብሽ ብላ እየመከረቻት ትገኛለች። ከብሩክ ጋር መውጣትሽ ጥፋት ነው፣ ያኔ ገና ነው የአንቺ ስህተት፣ ያኔ ተሳስተሻል እያለቻት ትገኛለች ማለት ነው። አሁን ላይ ግን ካለፈ ምንም ማድረግ አትችልም፣ ብሩክን ይቅርታ ጠይቂው እያለቻት ትገኛለች። ብሩክን ይቅርታዋንም አይቀበልም ማለት ነው። ከብሩ ጋር መኖር ነበር ልጁ ሞታ የምመኘው፣ እያለች ለዝናም ነግረዋለች። ልጁን ጠልተሽ እሱን እንዴት ትወጃለሽ? እሱን ሳይሆን ገንዘቡን ነው የምትወጁ የሚል እንግዲህ የመልስ የምትሰጥቷታል ዝና። ምሳሌ፣ እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሰላም ቆዩ። ቤተሰብ ያለው ናችሁ፣ ቤተሰብ ሁኑና አበረታቱን። ቻናሉን በላይክ ጀምሩ። ምሳሌ ድራማ አስተማሪና ተወዳጅ ድራማ ነው። ያላያችሁ ካላችሁ ድራማውን እንድታዩ እጋብዛችኋለሁ። ብዙ ነገር ትማሩበታላችሁ። በጣም ስፔንስ ሰስፔንስ ሆነን ነው የምንጠብቀው ድራማውን እኛ እና ተመልከቱት ለማለት ወዳለው ባይ ባይ።